ለተባረከው ወር ለረመዳን ያደረሰን ጌታችን ምስጋና ለእርሱ የተገባው ይሁን። እንደተለመደው የረመዳን ተከታታይ ፕሮግራማችን ፈሊላሂ ልሐምድ ዘንድሮም ተመልሶ መጥተዋል። የዘንድሮ ርዕሳችን አባ ወስተክበር የሚል ይሆናል። አባ እምቢ አለ ወስተክበር ኮራም፣ እምቢ አለ ኮራም ይላል ርዕሳችን

ለመላእክት እንዲባልናቸው ጊዜ ሊጀሚዕል መላኢካ ቁጥራቸውን እርሱ ብቻ የሚያውቅ ኢንፋይናይት ነምበርስ ኦፍ ኤንጅልስ ቁጥራቸው ይህ ነው ተብሎ የማይገለጥ ለመላእክት እንዲባልኳቸው ጊዜ ሆነን አስታውስ፣ ይላል አላ ምን እስጁዱ ሊአደም ለአደም ዓለይህ ሰላም ለክብሩ ስገዱለት ባልን ጊዜ ፈሰጀዱ ኢንታየር ሌጀንድስ ኦፍ ኤንጅልስ መላእክት ባጠቃላይ እልፍ አእላፍት የሆኑ መላእክቶች ለአደም ዐለይሂ ሰላም ለክብሩ የጌታን ትእዛዝ ተከትለው ሰገዱ። ፈሰጀዱ ኢላ ኢብሊስ፣ ኢብሊስ ሲቀር አባ። ኢብሊስ ከመላእክቱ ጋር ሆኖ ሳለ ለምንድን ነው ያልሰገደው የሚል ጥያቄ በአእምሯችን ከተነሳ አባ? ደሬዝን ምክንያቱ ይላል አላህ። እምቢ ያለ ማን ነው? እምቢ ያለው አላህን። አባ አባ ማለት ስ ሶምግ ኢንስትራክሽን ትዕዛዝን እምቢ ማለት ነው። ግን አባ ትዕዛዝን እምቢ ማለት ብቻ አይደለም። አረፍዱ ማ ልዒናድ እምቢ ማለት ከጥጋብ ጋር ከማናለብኝነት ስሜት የመነጨ ከኃይለኝነት ጋር የተቀላቀለ እንቢታ አባ ይባላል። እምቢ አለ። የእንቢታው ሩት ኮዙ የእንቢታው ሩት ኮዝ ምንድን ነው ብለን ስንፈልገው ምክንያቱ ስሩ ወስተክበር ይላል ኮራም። ወስተክበር ወስተክበር ቢማና ጠለበ ልስትክባር ሊነፍስሂ ሐሰበ ነፍሰሁ አነሁ ሁወ

የረመዳን ተከታታይ ፕሮግራማችን የአባታችንን የአደም ዐለይሂ ሰላምን ታሪክ በጥልቀት እንቃኛለን። ርዕሴ አባ ወስተክበር እምቢ ያለ ኮራም ያልኩትኝ የኢብሊስ ሁኔታን አላህ ሲገልጸው አባ ወስተክበር የሚለው በጣም ውስጤን ስለሚነካኝ ነው። አስተውሎ አባ እምቢ ያለው አላህን ነው። ወስተክበር የኮራው ከአላህ ትዕዛዝ ነው እና ህይወት ለካ ሱብሃነላ ሁለት መንገድ ብቻ ነው ያላት። ርዕሴን አባ ወስተክበር ያልኩበት ሚስጥሩን ልንገራችሁ። ህይወት ሁለት መንገድ አላት። አንደኛው መንገድ የኢብሊስ መንገድ ነው። አባ ወስተክበር ነው፣ እምቢ ማለት፣ በኩራት መወጠር። ሁለተኛው መንገድ የአደም ዐለይ ሰላም መንገድ ነው። ይህ የአደም ዐለይ ሰላም መንገድ የአባ ወስተክበር ተቃራኒ ነው። አባ ኢብሊስ አደም አለ ሰላም ግን እሺን ያለው እሺን ያለው። ለዛ ነው ሱረቱል በቀራ ውስጥ ሰሚዕና ወአጣዕና የሚል ነገር የምናገኘው። ሱረቱል በቀራ መጨረሻው አካባቢ ላይ አመነ አልረሱል ሁለት መቶ ሰማንያ አምስተኛው አያ ላይ ሰሚዕና ወአጣዕና፣ አማኞች ሰምተናል ታዘናል ነው አይደል? ሱረቱል በቀራ ውስጥ በኒ እስራኤሎችን ሲገልጻቸው አላህ ወቃሉ ሰሚዕና ሰምተናል፣ ወዐሰይና አምጸናል። የኢብሊስን ባህሪ ነው። አደም አለይ ሰላም ግን የሚገርም ማንነት ነው ያለው። ኢብሊስ አባ አደም ግን እሺ ነው ያለው። ከጀነት ውጣ ሲባል እሺ ነው ያለው። ምክንያት አልደረደረም። ለምን እኔን የሚያሳስጠኝ ዛፍን በጀነት አኖርክ፣ ወስወሳ አክሰስ ያለው ሸይጣን በእኔ ላይ ለምን አክሰስ እንዲኖረው አደረግከው አላለም። አጥፍታል ከጀነት ውጣ አለው፣ እሺ ነው ያለው። ምድር ትወርዳለን ያለው፣ እሺ ነው ያለው። ቢላህ አሌይኩም ከጀና ከጀነት ምድር መምጣት ማለት አስበዋል። ዛሬ እኛ በምንኖርበት ህይወት ውስጥ በጣም ከባድ ህይወት ምን እንደሆን ታውቃላችሁ? ከባድ ህይወት አግኝቶ ማጣት ነው። አግኝቶ ማጣት በጣም ከባድ ነገር ነው። አላህ ሁላችንን የሚጠብቀን አግኝተው ያጡትን አላህ በኸይር ደግሞ ይተካላቸው። አግኝቶ ማጣት በጣም ክፉ ነገር ነው። እኛ በዱንያ አግኝቶ ማጣት ክፉ ነው ካልን ከጀነት ምድር መምጣት አስበዋል። እና ሽን ያለው አደም አሚን የታዛዥነት የመጨረሻ ጥጉ ነው። ወስተክበር ይል ኢብሊስ እራሱን ትልቅ አድርጎ ነው ያሰበው። የአደም አሌ ሰላም ማንነት ራስን ማስተናነስ ነው፣ ዝቅ ማለት ነው። እና ህይወት ከዚህ ውጭ ሌላ የለውም። አባ ወስተክበር እንቢ ብሎ የኮራ ከአላህ መንገድ ይወጣል። እሺ ብሎ የተናነሰ አደማዊ ማንነትን ይላበሳል። አላህ ለሚፈልገው ላዘጋጀው ጀና ብቁ ይሆናል። አላህ ሁላችንንም እሺ የምንል ያደርገን፣ ሁላችንም ዝቅ ብለን የምንተናነስ የአባታችንን የአደም ዐለይ አሰላምን ማንነት የምንላበስ ያደርገን። የዘንድሮ ረመዳን አደም ዐለይ አሰላምን ነው በጥልቀት የምንቃኘው። ዩኖ ዊ አር ዲፍረንት፣ እኛ ምድር ላይ ያለን ሰዎች የተለያየነን። ፊዚካሊ፣ በአካል እንለያያለን። የአካል ቅርጻችን ይለያያል። ኢንቴሌክቹዋሊ ዊ አር ዲፍረንት በአስተሳሰብ እንለያያለን የአስተሳሰብ መጠናችን ይለያያል የኢኮኖሚ ኑሯችን የተለያየ ነው በኢኮኖሚ ደረጃችን የተለያየ ነው ካልቸራሊ በባህል ደረጃ ስንሄድ የተለያየ አይነት ካልቸር የተለያየ አይነት ባህል አለን ኤትኒካሊ ብሔራችንን ዘራችንን ስናይ በዘር በብሔር በቋንቋ እንለያያለን በሃይማኖት ሰዎች ይለያያሉ በቆዳ ቀለማቸው ሰዎች ይለያያሉ ነገር ግን ስትሮንግ የሰው ልጆችን የሚያስተሳሰር አንድ ትልቅ ገመድ አለ። ይህ ገመድ የሰው ልጆችን አንድ የሚያደርግ ኢትስ አወር ኦሪጂን ምንጫችን ነው። አሳስ ምንጫችን፣ መነሻችን፣ ጅማሪያችን አባታችን አደም ነው አለይሂ ሰላም። ሁላችንም የአባታችን የአደም ዓለይ ሰላም ልጆች ነን። እኔ በዚህ ረመዳን በመጀመሪያው የረመዳን ቀን አቁሉ ለኩም ቡሽራ ለኩም እንኳን ደስ አላችሁ ማለት ትፈልጋለሁ። ሁላችሁም የምታደምጡኝ፣ በአጠቃላይ የሰው ዘር በአጠቃላይ የሆነ ይህንን መልእክት የሚሰማ እንኳን ደስ አላችሁ ማለት እወዳለሁ። ለምኑ ካላችሁኝ፣ ኮንግራቹሌሽን እንኳን ደስ አላችሁ መብሮክ የምላችሁ እኛ የአደም ዓለይ ሰላም ልጆች ስለሆነ። አባታችን አደም አለይህ ሰላም ስለሆነ ኩራት ይሰማኛል። ኩራት ሊሰማን ይገባል። ይኖ ወዳጆቼ አለመታደል ሆኖ ብዙዎቻችን ከአደም አለይህ ሰላም ጋር ያለን ግንኙነት በጣም የላላ ነው። ይኖ አይታችኋል ቁርአን ውስጥ ከብዙ ነቢያቶች ጋር ግንኙነት አለን። ስለ ሙሳ፣ ስለ ዒሳ፣ ስለ ኖህ አለይህ ሰላም፣ ስለ መልክተኛችን ሰላቱ ወሰላም ግን ብዙዎቻችን ማለት ይቻላል አደም አለ ሰላም ጋር የጠበቀ ግንኙነት የለን። እንደውም ብዙዎቻችን አደምን የምናስበው ሄዝ አሂስቶሪካል ፊገር አደም ታሪካዊ ፊገር ነው ማለት በቃ በታሪክ የነበረ የመጀመሪያው ሰው ነው። ነገር ግን ቁርአንን አይታችሁ ከሆነ አደም አለ ሰላምን ወደኛ የሚያቀርብበት መንገድ አባትና ልጆች ሊኖራቸው የሚገባው ግንኙነት ነው። አባትና ልጆች ልዩ የሆነ በአባትና በልጅ መካከል በፍቅር ላይ የተሳሰረ የፍቅር ገመድ ነው የሚያስተሳስራቸው፣ ዝ ስፔሻል ቦንድ። እኛ ከአደም አሌ ሰላም ጋር በፍቅር ቁርኝነት ሊኖረን ይገባል። እኔ ልጠይቃችሁ፣ ከእናንተ ውስጥ አባታችንን አደም አሌ ሰላምን አስቦ ታሪኩን በአእምሮ አውስቶ በልቡ አስተንትኖ አደም አሌ ሰላም ናፍቆት ያለቀሰው ሰው አለ ከእናንተ አንተ ዓደም ዓለይሂ ሰላም ናፍቆሃል? አልቅሰህ ታውቃለህ? አባትህ አባትህ ናፍቆሃል? አልቅሰህ ታውቃለህ? የእውነት ሲሪየስ በጣም ወሳኝ ጥያቄ ይመስለኛል። እኔ ግን ዓደም ዓለይሂ ሰላም ናፍቆ ልናለቅስ ይገባል ብዬ አስባለሁ። ዓደም ዓለይሂ ሰላም ዩ ኖው አደምን ማወቅ መሰረታዊ ነገር ነው። እውነቴን ነው የምነግራቸው። አደምን ማወቅ መሰረታዊ ነገር ነው። ለዚህ አንድ ነገር ላንሳላችሁ ቁርአን ውስጥ ሱረቱል በቀራ ላይ ሱረቱል በቀራ ላይ አላህ ኢን ዘ ላስት ሪቨሌሽን በመጨረሻው መለኮታዊ መገለጥ ቁርአን ውስጥ ቁርአን የጌታችን ያላህ የመጨረሻው መለኮታዊ መገለጥ ነው። ኢትስ ዘ ላስት ሪቨሌሽን በመጨረሻው መለኮታዊ መገለጥ ውስጥ በቁርአን ውስጥ ዘ ፈርስት ስቶሪ የመጀመሪያ ታሪክ ያደረገው አላህ ያደም አለይሂ ሰላም ቁርአን ውስጥ ከምን አልቀሰስ መውጁድ አሚን? ከምን አልቀሰስ ስንትና ስንት ቀሰሶች ነው ያሉት? ቤተ እስራኤላውያን የቤተ እስራኤላውያን ታሪክ የኢብራሂም የዒሳ የሙሳ በርካታ ነቢያቶች ታሪኮች አሉ። የቀደምት በርካታ ህዝቦች ትውልዶች ታሪኮች አሉ። ነገር ግን ቁርአን ውስጥ አዩ ኢንሳን አው ሚነል ጂን፣ ሰውም ይሁን ጅን፣ እኔ ከቁርአን ታሪክ እፈልጋለሁ። ቁርአንን ከፍቶ ከቁርአን ታሪክ እፈልጋለሁ። ቁርአን ለእኔ የሚሰጠኝ ታሪክ ምንድን ነው? ሂስቶሪካል ናሬቲቭ ዲቫይን ናሬቲቭ ታሪካዊ መለኮታዊ የሆነ ትርክት እፈልጋለው ካለ የመጀመሪያ ለሰውም ለጅንም የሚያስተዋወቀው እኮ አላህ አደም ነው ቁርአን ከማ ተአርፉን ሱረቱል ፋቲሃ የመክፈቻት ሱራት ባዕድ ሱረቱል ፋቲሃ ተእቲ ሱረቱል በቀራ። ሱረቱል በቀራ ነው የምትመጣው። ሱረቱል በቀራ ላይ አንድ ሰው ፋቲሃን ቀርቶ ከጨረሰ በኋላ ከዛ በትርጉምም ይሆን

ወኢዝ ቃለ ረቡከ ያንተ ጌታ እንዲህ ባለ ጊዜ ሊልመላይከት ለመላእክቶች በአጠቃላይ እኒ ጃዒሉን ፊ ልአርض ከሊፋ እኔ በምድር ላይ ከሊፋን አደርጋለሁ ብሎ አደም ሳይፈጠር የአደም ለ ሰላም ልጆች ሳይገኙ በፊት አላህ አደምንና ለ ሰላም ልጆቹን እኔና እናንተን ለመላእክት አስተዋወቃቸው አሜዚንግ ስቶሪ ኤቨር ኢን ሂስትሪ ኦፍ ሂውማኒቲ፣ በሰው ልጅ ታሪክ ውስጥ አስደናቂ የሆነውን ይህንን ታሪክ ለሰው ልጆች አውሳላቸው ብሎ ቁርአን ውስጥ ፈርስት ስቶሪ ነው ያደረገው። የመጀመሪው ታሪካችን የሚጀምረው እኛ በሰማይ ነው። በነገራችን ወደፊት እዚህ አያ ላይ ስንመጣ በጣም በጥልቀት አብራራላቸዋለሁ። ሰው ሳይኖር እንዴት ታሪክ ይኖረዋል? ቆይ ቆይ፣ ሰው ሳይኖር ታሪክ እንዴት ይኖረዋል? እኔና እናንተ አያት ቅድሚያቶቻችን፣ ብለን ታሪክ የምናወራው ስለነበሩ እኮ ነው፣ ስላለፉ ነው። እኔና እናንተ ሳንገኝ አደም ዐለይሂ ሰላም ሳይፈጠር ገና በአላህ ሀሳብ ውስጥ ሳለን ታሪክ አለን። እኛ ታሪካችን ምንድን ነው? ን እየመጡ ነው፣ እየመጡ ነው። አንተ እኮ ነህ እየመጣህ ነው። ካሊድ እየመጣህ ነው። አደም አለይህ አሰላምና ልጆቹ እየመጡ ነው። መላእክት በሙሉ ነው የሰማሁት። አያውጋ ስንደርስ እንነጋገራለን። ለማንኛውም አተጅዓሉ ፊሃ መን ዩፍሲዱ ፊሃ ይቀጥላል። የመጀመሪያው የቁርአን ታሪክ ምንድን ነው? የአባታችን የአደም አለይህ አሰላም ታሪክ ቁርአን። ታሪክ ለምንድን ነው የአደም አለይህ አሰላም የመጀመሪያው ታሪክ ያደረገው? የአደም አለይህ አሰላም ታሪክ ቁርአን ውስጥ ሰባት ቦታ ነው ያለው። ሱረቱል በቃራ የመጀመሪያው

እንዲሁም ሱረቱል አዕራፍ ላይ ዲቴል የአደም ዓለይሂ ሰላም ታሪክ የተጠቀሰው ሱረቱል አዕራፍ ላይ ነው። ሱረቱል በቀራና ሱረቱል አዕራፍን አላህ ጊዜያችን እንባርኮልን። ስለ አደም ዓለይሂ ሰላም ወሩን ሙሉ የምናየው ነ ቢያንስ ካሁኑ ልንገራችሁ 15 ሰዓት እናውራለን ስለ አደም። የእውነት ግን እናንተ 15 ሰዓት የሚወራ ነገር አለው አደም ብላችሁ ታስባላችሁ? አለው በትንሹ 15 ሰዓት እንነጋገራለን። ለማንኛውም አንድ ጥያቄ ልጠይቃችሁ። ቢላ አሌይኩም

ቅሰት አደም አለይህ ሰላም የመጀመሪያው ቅሰት ያደረገበት ቁርአን ውስጥ ለምንድነው በትንሹ አምስት ምክንያቶች ይነግራቸዋል። በትንሹ የመጀመሪያው አላህ ሱረቱል በቀራ ላይ የቁርአን የመጀመሪያው ታሪክ የአባታችንን የአደም አለይህ ሰላም ታሪክ ያደረገበት ምክንያት አላህ ኢዝ ኢንትሮዲውሲንግ አስ አወር ኦሪጅን

ወዓለመ አደም ላስማ ኩለሃ እነዚህን አያቶች ስትቀራ አላህ ምንጭህን እያስተዋወቀን፣ ያንቺን ጅማሮሽን እያስተዋወቀን እያስተዋወቀ ይህነው። ታውቃላችሁ፣ ለምንድነው አላህ ጅማሬያችንን ኦሪጅናችንን የሚያስተዋውቀን? ምክንያቱም ህይወታችን፣ እኔና እናንተ ህይወት ጉዞ ነው። ይኸው አላህ ወፍቆን ከአምናው ረመዳን ተጉዘን የዘንድሮ ረመዳን መተናል። ጉዞ እኮ ነው። እኔና እናንተ እኮ ጉዞ ነን። ለተርከቡና ጠበቀን አን ጠበቅ ህይወት ጉዞ ነው። ላይፍ ኢዝ ኤ ጆርኒ ህይወት ጉዞ ከሆነ አንተ የምትሄድበትን ቦታ ለማወቅ ከየት እንደመጣህ ማወቅ አለብን። ከየት እንደመጣህ ካላወቅ፣ ወዴት እንደምትሄድ አታውቅም። መንገዱን ቱ ናቪጌት ጆርኒ በትክክል መንገዱ ላይ ሆነ ለመጓዝ ከየት እንደመጣ ማወቅ አለብ ነው። አንድ ሰው እናንተ ቤት መጥቶ መዳረሻውን እናንተ ቤት አደረገ ግን ከየት እንደመጣ አያውቅም። ምንድን ነው የምትሉት ይህን ሰው? አደምን አለማወቅ ማለት ይሄ ነው። በነገራችን ላይ አደም ዐለይሂ ሰላምን አለማወቅ ማለት ከየት እንደመጣ አታውቅም፣ ግን እየተጓዝክ ነው። አደምን ያስተዋወቀን ኦርጂናችንን እንድናውቅ ነው፣ ከየት እንደመጣን ልክ በታሪክ እንደሚባለው የኋላው ከሌለ የለም የፊቱ እንደሚባለው የኋላው ከሌለ የለም የፊቱ እንደሚባለው፣ ትሩ ኖዊንግ ዩር ኦሪጅን አንተ ምንጭህን በማወቅ አንቺ ጅማሮሽን በማወቅ ምንድን ነው የምጠቀመው ካልከኝ ወይም ካልሽኝ፣ ዩ ኬም ቱ ኖ ዮርሰልፍ ራስሽን ማወቅ ትጀምሪያለሽ። ራስህን ማወቅ ትጀምራለህ። ምንጭህን ካላወቅክ ራስህን ማወቅ አትችልም።

እኔ ራሴን ማየት የምችለው የጠራ የሆነ ራሴን ማየት የምችለው ማግኘት የምችለው ቱ ዲስከቨር ማይሰልፍ ራሴን ለማግኘት የአጀም አሌ ሰላም ታሪክ መስታወቴ ነው። እውነቴን ነው መላችሁ፣ አቁሉ ለኩም ሚን ገልቢ ከልቤ ነው መላችሁ። የአጀም አሌ ሰላም ታሪክን ባጠናውበት ጊዜያቶች ሁሉ ውስጤን በጣም የሚበላኝ ነገር አናቀውም አደምን አናውቀውም፣ አለይሂ ሰላም እውነት ነው የምላችሁ። በዚህ የረመዳን ጉዞ ውስጥ ቁርአን እንዴት አደምን እንደሚያቀርበው በምናይበት ጊዜ ሱረቱል በቀራ እና አራፍን መሰረት አድርገን ሁላችሁም ቀውለን ዋሕደን እርግጠኛ ሆኜ የምነግራችሁ ነገር አደምን እንደገና እየተዋወቅኩት ነው የምትሉት አለይሂ ሰላም። ምክንያቱም የቁርአን ባህሪ ስለሆነ በአስደናቂ የሆነ እይታ ስለሚያሳየን፣ ለአደም አለይሂ ሰላም የሚገባውን ቦታ ተሰጥቶታል ብዬ አላምንም፣ በነገራችን ላይ በእኛ ኢስላማዊ ሁጥባ ውስጥ በእኛ ኢስላማዊ ድስኩር ውስጥ በእኛ ኢስላማዊ አስተምሮት ውስጥ ብዙ ቦታ ያልተሰጣቸው ሰዎች አሉ። ቁርአኑ ግን በጣም ቦታ የሰጣቸው ምሳሌ፣ ዳውድ ዐለይ ሰላም። ስለ ዳውድ ዐለይ ሰላም የምናውቀው ነገር ጥቂት ነው ብዬ አምናለሁ። ቁርአን ውስጥ ኮንቀረዋለን። እኔ ስለ ዳውድ ማወቅ ማለት ምን ማለት መሰላቸው? ዐለይ ሰላም ዳውድን የእውነት ተረድቶ በእኛ ህይወት ውስጥ ኢንተርፌር ዳውድ ዐለይ ሰላም ህይወቱ በእኛ ህይወት ውስጥ ጣልቃ እንዲገባና ህይወታችንን እንዲያስተካክል ማድረግ መቻል አደም አለ ሰላምን አናቀውም፣ ስል የአደም አለ ሰላምን ታሪክ አታቁም እያልኳችሁ አይደለም። የአደም አለ ሰላም ግን የእውነት በእኛ ህይወቱ ውስጥ ገብቶ የእኛን ህይወት ቅርጽ የሚያስይዝ የህይወት ታሪክ ነው ያለው። ያሚና እየተጫወተ ነው ወይ፣ ዘካርያንን ማንሳት እንችላለን። ለማንኛውም ግን ግሪኮች ምን ይላሉ መሰላችሁ knowing yourself is the beginning of wisdom ራስን ማወቅ የጥበብ ሁሉ መጀመሪያ ነው ይላሉ። የጥበብ ሁሉ መጀመሪያ ራስን ማወቅ ነው ግሪኮች ነው ያሉን። ቁርአን የመጀመሪያው ታሪክ የአደም ዓለይ አሰላምን ታሪክ ያደረገው የጥበብ ሁሉ መጀመሪያ ራስን ማወቅ ነው። ራስን ለማወቅ ደግሞ አባትን ማወቅ አለብን። እመነኝ አባቱን ማያቅ ልጅ አይደንቲቲ ክራይሲስ የማንነት ቀውስ ውስጥ ነው የሚገቡ ዛሬ ዓለም የማንነት ቀውስ ውስጥ የገባችው አላ ሻሄዴኖነገራቸው አደም ሰላምን አለም ስላልተረዳች ነው። አላ በቀረበ መልኩ አደም ለ ሰላምን ካላወቅ ማንነት ይዛባል ነው ምት ለዛ ነው አላህ የማንነት ቀውስ እንዳይፈጠር አባቱን የማያቅ ልጅ እንዳንሆን የመጀመሪያው ታሪክ የአደም አሰላም ታ ያደረገው። ስለዚህ ኖዊንግ ዩር ኦሪጂን ኢዝ ዘ አልቲሜት ዊዝደም፣ ምንጭህን ማወቅ መነሻህን ማወቅ ማለትም አደምን ማወቅ አልቲሜት ዊዝደም ነው፣ የጥበብ ሁሉ ጥጉ ነው። የእኛ ትሩ አይደንቲቲ፣ የእውነተኛ ማንነታችን በአባታችን አለይሂ ሰላም ታሪክ ውስጥ ነው ያለው። ያንተ እውነት አይደንቲቲ፣ የእውነተኛ ማንነት አባት አደም ውስጥ ነው ያለው አለይሂ ሰላም አባትሽ አደም ውስጥ ነው ያለው። ሁለተኛ የአደም ዓለይ ሰላም ታሪክ ለምን አላህ ቁርአን ውስጥ የመጀመሪያ ታሪክ እንዳደረገ ላንሳ። ምክንያቱ ይህ ነው የአደም ዓለይ ሰላም ታሪክ የመጀመሪያው ታሪክ ቁርአን ውስጥ የሆነበት ምክንያት Our success is inside the story of Adam የእኔና የአንተ የእኔና የአንቺ የእኛ ስኬት ያለው በአባታችን አደም አለይ ሰላም ታሪክ ውስጥ ነው። ከእኔና ከእናንተ ስኬት የማይፈልግ ሰው አለ? ስኬት ምንድን ነው ግን? ዩ ኖ የአባታችን የአደም አለይ ሰላም ታሪክ፣ በታሪኩ ውስጥ የስኬት እውነተኛ ትርጓሜውን እናያለን። የስኬት እውነተኛ ትርጓሜ በአደም አለይ ሰላም ታሪክ ውስጥ እንደሆን ታውቃላችሁ። የመንፈሳዊነት ልቄት ላይ ነው የደረሰው አደም አለህ ሰላም የመንፈሳዊነት ልኬት ላይ ነው የደረሰው። የአደም አለይሂ ሰላምን ስኬት በጥልቀት ቁርሃን ውስጥ ስናጠና ኢት ሼፕስ አወር ዴፊኒሽን ኦፍ ሰክሰስ የስኬት ትርጓሜውን ቅርጽ ነው የሚያስይዝልን። ዛሬ ለእኔና ለእናንተ ስኬት ማቴሪያል ወርልድ ነው፣ ቁሳዊ ዓለምን ስልጣን፣ ገንዘብ፣ ዝና፣ ጭብጨባ፣ ቆንጆ ቤት፣ ምርጥ መኪና ምናምን ማቴሪያል ነው። መላእክቶች ለአደም የሰገዱት አደም ሀብታም ስለሆነ ነው? መላእክቶች ለአደም የሰገዱት አደም ፖለቲካል ፓወር አውቶሪቲ ስለነበረ ነው? ስልጣን ስለነበረ ነው? ለምንድን ነው የሰገዱት? የአደም እኮ ስኬት ሚስጥሩ ሌላ ነው። ቦታው ላይ ስንደርስ እንቃኘዋለን። ግን እኔና እናንተ ስኬታማ መሆን እንፈልጋለን። ስኬት ደግሞ ቁሳዊ አይደለም። አዎ በዱንያ ሕይወታችን ውስጥ ወላ ተንሳ ነሲ በከሚነት ዱኒያ ተብሏል። ሱረቱል ቀሰስ ከዱኒያ ዕጣ ፈንታ ትዘንጋ ተብሏል። ማቴሪያል ወርልድ የራሱ የሆነ ቁሳዊ የሆነ በቁሳዊ ዓለም የራሱ የሆነ ስኬት አለ። ግን ዘ አልትሜት ስኬት አይደለም፣ የስኬት የመጨረሻው አይደለም። ለዛ እኮ ነው በዱኒያ የተሳካላችሁ ሰዎች በአጠቃላይ አውር ሰውት ነው ሄዱት፣ አውር ሰውት ነው ሄዱት። አብሯቸው እንኳ መሄድ አይችሉም። በከተማ ውስጥ አስር ህንፃ ያለው ሰው ተሳፈረና ሌላ ሀገር ሄደ። ለሰዎች እኮ ህንፃ ለኝ ብሎ ለመናገር ፎቶ ነው የሚያሳያቸው። ይህን ታውቃለን። አስር ህንፃ ለኝ ብሎ ፎቶ ነው የሚያሳያቸው፣ ከኪሱ ሊያወጣው አይችልም። ለማንኛውም ግን የአደም ዐለይሂ ሰላም ስኬት የኔና የናንተ ስኬት ነው። ስኬታችን በዛ ውስጥ ነው ያለው። ይሄንን ሳነሳ ግን አደም እኮ ስኬት ብቻ አይደለም ውድቀትም ነበረው። በጣም ከባድ የሆነ ውድቀት ነው የወደቀው። ሱረቱል በቀራ ላይ አዕራፍ ላይ ይነግረናል። ከባድ የሆነ ውድቀት ከባድ የሆነ ፌለሪቲ ይገጥሞታል። በቃ የመጀመሪያው ታሪክ የሆነበት ምክንያት የአደም ሌ ሰላም አንተ በዚህ ጉዞ ውስጥ፣ በህይወት ጉዞ ውስጥ እኔና እናንተ ሁለት ነገሮች ይገጥምናል። ስኬት አለ፣ ስጋዊ ስኬት አለን፣ ማለትም ቁሳዊ ስኬት አለን፣ መንፈሳዊ ስኬት አለን እና መውደቅ ደግሞ አለ። ይገርምሃል፣ በዱንያው ስኬት ላይ ትወድቅ አለ፣ መውደቅ አለ። በመንፈሳዊነት ዓለም ውስጥ በወንጀል ተዘፍቀህ መውደቅ አለ። መውደቅና መነሳት ምን ይመስላል? ከአደም ዓለይ ሰላም ታሪክ ነው የምታየው። ለማንኛውም ስኬትና መውደቅ የአደም ዓለይ ሰላም የህይወት ታሪክ አንድ አካል ነበር። ዛሬም በእኔና አንተ ህይወት ውስጥ ስኬትና መውደቅ የህይወት አንድ አካል ነው። አባታችን አደም ዓለይ ሰላም ታሪክን በጥልቀት ስናጠና ስኬታማ መሆን እንዴት ይቻላል የሚለውን እንማራለን። ስኬት ምንድን ነው የሚለውን በጥልቀት እንገነዘባለን። ለዛ የመንፈሳዊነት ስፒሪችዋል ሰክሰስ ለመንፈሳዊነት ስኬት ዕለት ተዕለት ህይወታችንን እንድናስተካክል በዛ እንድንመላለስ ያደርገናል። በህይወታችን ደግሞ በምንወድቅበት ጊዜ ወድቆ መነሳት እንዴት ነው የሚለውን ከአባታችን ከአደም ዓለይ ሰላም ታሪክ እንማራለን። ለማንኛውም እናንተ እያሰባችሁበት ቆዩ። ተጨማሪ ነገር ለምንድነው አላህ የአደም ዓለይ ሰላምን ታሪክ